ተንከራታች ህልሞች አዲስ መጽሐፍ፣ ግለ ታሪክ፣ እውነተኛ ታሪክ ባለ ታሪኩ ናትናኤል መኩሪያ እንደሰነደው የመጽሐፉ ርዕስ ተንከራታች ህልሞች ተመረቀ። የት ካሉ፣ በፍራንክፈርት ጀርመን ተንከራታች ህልሞች መጽሐፍ ተመረቀ። ሊያነቡት የሚገባ የስደትን መንገድ ውጣውረድ ፈተናና እድል የሚያዩበት ከሞት ጋር የሚደረግን ትንቅንቅ የሚያነቡበት፣ ሊያነቡት ስጦታ ሊሰጡት የሚገባ መጽሐፍ ተመረቀ። ምርቃቱን በከፊል እንሆ አሉና የሚቀጥለውን የመጽሐፍ እንዳሰሳ በተመለከተ ደራሲ መጥቶ ያብራራልናል። በጣም የምትገረሙበት ይሄ ህፃን ልጅ የምታዩት፣ በዚህ ነው የሰራው። ነገር እኔ እናገራለሁ። የመጣሁት ከአምስተርዳም ነው። ረጅም ጊዜ ከእኔ ጋር በጣም እንተዋወቃለን። ከዛ በኋላ ምን እንደፈጠረ ደግሞ በደንብ አብራራላችኋለሁ። ለመታችሁት ብድግ ብዬ አከብራችኋለሁ። ዛሬስት ነው። እንደምን ዋላችሁ? እንኳን አደረሳችሁ። ናትናኤል መኩሪያ መጽሐፉ እጅግ የሚደነቅ መጽሐፍ ነው። ውስጡ ገብቶ አንድ ሰው ማንበብ ከጀመረ አያውቁም። ዛሬ እኔ ናትናኤልን ለማየት ነው የቁጭ ብዬ ፊት ለፊት ናትናኤል ባለጌ ስዳደግ ወጣት ነው ወይንስ ታታሪ የቤተሰብ ፍቅር ያለው ይህ ነው። የዳሰ ሳይንት አንደኛ፣ ይሄ የግል ታሪክ ነው። በዚህ ግል ታሪክ ውስጥ ገብቼ ይሄ ትክክል ነው፣ ይሄ ትክክል አይደለም የምለው ነገር አይኖርም። ሁሉም ትክክል ነው። በውስጡ ግን አንድ የሚገርምኝ ያለ እኔና ናት ያንድ ሰፈር ልጆች ነን፣ አብረን ነው ያደግነው። እሱ የተጫወተበት ሜዳ እኔ ተጫውቻለሁ እሱ የተሻገረውን ነው እዚህ ተሻገረ ያለው እሱ የቀበት እኔም ለቅም ያለው ልዩነቱ ግን የሰላሳ 30 ዓመት ነው። በእኔና በሱ መካከል እሱ ተጫወቱበት ተደሰቱበት የሚለው ቦታ ላይ እኔ ቀጋለቅሜበታለሁ። እሱ ግን ቤቶች ተከምረውበታል። ልዩነታችን ያለው። እኔ ያ ነው እኔና እሱ የችግረኛ ቤተሰብ ውስጥ ልጆች ናት። እኔ ችግሬን ለመፍታት የሄድኩበት መንገድ ሌላ ነው። እሱ ችግሩን ለመፍታት የሄደበት መንገድ ሌላ ነው። ሁለታችንም በችግር ውስጥ አልፈናል፣ በተለያየ ችግር ላይ የኔ መጽሐፍ ያነበባችሁ ታውቁታላችሁ። ናትናኤልን እንዲህ ቀስ ብሎ ለመገምገም ና ለማወቅ ከተፈለገ የመጽሐፉ የመጨረሻ ገጽ ላይ ነው የሚታወቀው ናትናኤል ማንነት። ከዛ ውስጥ ያለው ነገር ሁሉ ግን ከባድ ነው። በእውነት ለመናገር ናትናኤል ምንድን ነው ቀስ ብላችሁ ስታዩ ውስጥ በውስጡ የሚገርም ነው። አንዳንዴ ናትናኤል ምን አይነት ሰው ነው እየሳሰብ ኃላፊነት የማይሰማው ቀበጥ ሰው ነው እየገምተዋል። መጽሐፉ ላይ በቃ ያለ ሰው ነው፣ ኃላፊነት አይሰማውም። የሚገባበት ሪስክ የሚገባበት ኃላፊነት በጣም የሚያስፈራ ነው። ከዛ ኃላፊነት ደግሞ በእያንዳንዱ ኃላፊነት ውስጥ የሚያወጡት መልአኮች ብቅ ይውለታል ይሄ የእግዜር ጉዳይ ነው እየልጦ በምንም ልታስቡት በማትችሉት ነገር ላይ ነው መልአኮቹ ብቅ የሚሉት በቃ ሞተ ሬሳውን ልንቀብር ነው ብላችሁ ስታስቡት አይ ድግ የሚያደርገው አንድ ሰው ይወጣል ቀላሉ መንገድ ከአዲስ አበባ ጅጅጋ ሲሄድ አንድ ሺ አምስት መቶ ብር ነው የሚያስፈልገው ለናትናኤል ናትናኤል ግን በአምስት መቶ ብር ይዞ ነው በድፍረት ሄደው እንግዲህ ይህን ተመልከቱት። አምስት መቶ ብር ይዞ ይህ ሄደ። አምስት መቶ ብር ይዞ ሄዶ ሰውየው ሺ በለው አይበለው አያውቅም፣ ግን በድፍረት ገባበት ሄደ። ወደ ጅቡቲ ማለት ነው። ችግሩ ይህ እዚህ መጽሐፍ ላይ በምታነቡበት ጊዜ ልዩ አይነት አጻጻፍ ነው። አጻጻፉ ምንድን ነው? የእሱን ቅብጠት እዚህ ጋር ታነቡና የቤተሰቡ ታሪክ ደግሞ በጎን ይመጣል። በሚቀጥለው ምዕራፍ ላይ በሚቀጥለው የእሱ ታሪክ ይመጣል። በዛ ናትናኤል ማን ነው? ከማን ተወለደ? ናትናኤል ከሁለት በጣም ዝቅተኛ የገቢ ምንጭ ከነበራቸው ቤተሰቦች ነው የተወለደው። ያንን የህይወቱ ታሪክ የቤተሰቡን የህይወቱ ታሪክ ስታዩት በሚያሳዝን ሁኔታ ነው። እናቱ በሽተኛ ነበሩ። የተሻላቸው አባቱን ሲያገኙ ነው። ተጋቡ። ልጆ ተወለደች፣ ሴት ልጅ እሷ አረፈች። ከዛ ናትናኤል ተወለደ። በናትናኤል ደስ አላቸው። ደስታቸው ግን አስራ ስድስት ዓመት ላይ አለቀ። ጥሏቸው ሳይነግራቸው ነው የሚጠፋው። ይህን ጊዜ ምን ታስባላችሁ? ሁላችንም አሁን ልጆች አሉ። ድሮ እኔ ወጣቶ በጣም ወጣቶ ሰልፍ እወጣለሁ፣ ምን እላለሁ፣ ምን እላለሁ። ለእናቴ አላስብም ነበር። እናቴ ምን ትሆናለች ብዬ አላስብም፣ እወጣለሁ፣ ራሴ እንትን እላለሁ። የደርግ ጊዜ ነው፣ መታሰር አለ፣ መገደል አለ፣ ቀይ ሽብር አለ። ምንም አላስብም ነበር። እናቴን ማሰቃየት የገባኝ እኔ ልጅ ከወለድኩ በኋላ ልጄ ጉንፋን ያዟት ሲሉ መደንበር ጀምርኩ ኮ ወደ ጥይት ነው የሚሄደው። ለእናቴ ምን ያህል ክፍረት እንደሰራል ናይ ምናልባት አሁን ገብቶት ሊሆን ይችላል መጨረሻ ላይ እናቱ ምን ያህል እንዳሰቃያቸው፣ ምን ያህል ይወዱት እንደነበረ በታሪኩ ውስጥ ሁሉ ይመጣሉ። በእያንዳንዱ ሊወት እያጣጣረ የሚያስበው እናቱን ነው። እዛ ላይ ስታዩት ደግሞ ናትናኤል ለቤተሰቡ ተቆርቋሪ እንደሆነ ታዩታላቸው። በዛ ደግሞ ስታዩት እናትና አባቱን ሪስክ ውስጥ ጥሎ የሚሄድ አምስት መቶ ብር ይዞ አንድ ቦርሳ አድርጎ አውቶቡስ ተራ ፈጥነክ ያለ ማለት ጓደኛው ነው ምን ያህል ስቃይ እንደሆነ ታውቃላችሁ ለቤተሰብ ይህ ሲወለድ ነው ሁሉ የሚታወቀ ልጅ ካሉበት ከታውቁ አሁን ነው የምናውቀ ይለ ከዛ ናት ጉዞ ወደ የሄደው ወደ እንትን ነው ወደ ጅጅጋ በበሳሶ በሳሶ የሚባል መንገድ በዛ ነበር ይጌዳል የተባለው ተቀይሮ ጀርባ ተደርጎ ሄደ ተመልከቱት ያም ሁሉ በሚሄድበት ጊዜ የእሱ ታሪክ ሁልጊዜ የሚበላሽበት ነገር አለ። ታሪኩ ግን የሚበላሸው እጁ ላይ ተጽፏል። የሚገርማቸው አጎቱ ናቸው ያዩት። እጁ እጁን አይተው የውስጥ እጁን አይተው አንተ ህይወት ጠመዝማዛ ነው ብለውታል። እኔ አላሉም በት አባኝ ያምናለ ግን አጎቱ ትክክል ነበሩ። ቀናው መንገድ ሲጣመብበት ያላችሁ ከዚህ ጅጅጋ፣ ከጅጅጋ ሶማሌ፣ ከሶማሌ ጅቡቲ እኮ ቀላሉ የሚባለው የስደት ጉዳይ ነው። እሱ እንኳን በትክክል አልሆነም። እሱ በድፍረት ሄደው ጥይቱን እየሰማ ጉዞውን ቀጠለ። ከዛ በኋላ ጅቡቲ የገባበት ሁኔታ ላይ ተመልከቱት። ከዛ በፊትም ያገኘችው አንድ አፋር ሰው አለ። እዛም አንድ መልአክ ማለት ነው። ከዛ ጅቡቲ ገባ። ጅቡቲ ሲገባ ያች መልአክ ቆንጆ ልጅ መጣች። ለነገሩ እ በየቦታው ቆንጆ ያገኛል በቅምት ቆንጆ አጠፋብ ለነገሩ ለታሪኩ ያለ ከዛ ያቺ ቆንጆ ልጅ ሰውየውን ስታመለጥ እሱ ፓስፖርቱ ይዞ ገባ ይሄን ነው መልአክ የምላቸው በየቦታው የሚመጡ ልዩ ልዩ መልአኮች አሉት በእሱ መጽሐፍ ውስጥ ከዛ ቀጠለ የእሱ ጉዞ ከጅቡቲ እንደገና ወደ መርከቡን ይዞ ጀልባውን ይዞ ተጓዘ ጠፋ። የረሳሁት ነገር ቢኖር ሁሉንም እንትን ማለት ስለማንችል ነው። ከዛም ጅቡቲ ሄደ፣ ያን ባህር ተሻገረ። ከዛ በኋላ የመን ውስጥ የደረሰበት ስቃይን ስታዩት አሁን የመን ውስጥ እኔ እሱ ይሞታል ብዬ ነበር ያሰማሁት ምንድን ነበር። አስሬ ይታሰራል፣ አስሬ ይፈታል፣ እንደገና ይታሰራል፣ እንደገና ገንዘብ ተከፍሎ ይወጣል፣ እንደገና ጉዞ ይቀጥላል። ትንሹ መንገድ እንኳ ቀላል አልነበረም። የአጎቱ ጥንቁልና እየሰራ ነበር፣ ለእኔ ያን የሚታይ በዚህ ነገር ውስጥ ግን ታይሁልቀን በታሪኩ መሀል ላይ ብቅ ብሎ የሚወጡዋሉ፣ እናቱ ብቅ ብሎ ይወጣሉ፣ አባቱ ሩጫ ይታየዋል፣ በጉርባስ መሄድ ይላል። ተንከራቶች ህልሞች ምኑ እንደሆነ አላውቅም። ማርቲናትሁን ተንከራታችሁ ደግሞ ወይንስ ሀብታም የሚሆን ወይስ ራስን የመቻል ወይስ ቤተሰብን የማቋቋም ይህን ሁሉ የምናውቀው መጨረሻ ላይ የሚገርማቸው ግን እኔ እስከ መጨረሻ ድረስ ቀበጥ ነው የምለው። እሱ የመን ውስጥ ገብቶ ከየመን ለመጥፋት መሞከሩ፣ እንደገና መያዙ፣ እንደገና መውጣቱ፣ መውረዱ በጣም ከባድ ነው። ጉዞውን ቀጠለ ፋዳር ያገባ ከየመን ገና ከየመን እንደወጣ እንዲያውም የራያ ጦርነት ላይ ገባ እንጂ ደንበኛ የካቲካላ ጦርነት ላይ ብዙ መስዋዕትነት እሱ ቃል ለሞ ሊያስታረቅ መሞከር 16 ዓመት ልጅ ያደራደር አስቡት! በክላሽን የተጀመረ ጦርነት ሙከራው ጥሩ ነው፣ ግን መልአክ ናቸው እነሱ ረዱት። እነዚህ ብቅ የሚሉ መልአኮች ናቸው ከየቦታው ላይ የማያቸው። እኔ በእውነት የምለው የእናቱ ንጹ ጸሎት ነው የአባቱ ጸሎት ነው እሱ የሚደግፈው እንጂ እሱ ወደ ሞት የሚገሰግስ ጀግና ነው ለእኔ ጀግናም ሳይሆን ግእንትን ነው ሳየው ደግሞ ይጨንቀዋል እሱ ራሱ። 17 እንክብል ይዞ 17 ዓመት ነው። እንደላ ፈረድ አይደለም ይሄ ነው እሱ። የራሱ ዓላማ አለው። ኳስ ተጫዋች አንደኛ ለመሆን ምን ያሉት ፈረንጅ ማግባት እና ያለ ገፋ ሳዑዲ ነው። እዛ ላይ ትንሽ ጥፋታ ያለው እንዴት ለራሱ ሰው ገንዘብ ሰረካር ብሎ ራሱ አይዝ ነው። ሶስት መቶ ያሉ እንደዚህ ይዞ ነው ጉዞ ይቀጥላል። እሱም ወደ ጅዳም ሄደ፣ ጅዳም ሞከረ። ጅዳውን ስታየው ደግሞ ይሄ ሰውዬ ታታሪ ነው ብላችሁ ነው የምታየው። መኪና ጋራዥ መስራት በዛች አመት ውስጥ ለቦ ምን ብሎ ከአምቢዮ ማውረድ ድረስ እስከሚደርስ ድረስ የሚከብድ አንዳንዴ መጽሐፉን እንዲስታርቀው ራሴ ጻፍኩት መሰለኝ። በደምብ ገብቶህበት ነው ያነበብከው። በደምብ ገብቶኛል። አዎ፣ መጽሐፉ እንደዚህ ነው። መጽሐፉ ውስጡ ነው በቃ ያለው። መጽሐፉን ስታለቁት አታውቀውም። አሁን የምተርክላችሁ እኔ ትንሹ ነው። ውስጡ ብዙ ብዙ ታሪክ አለ። ከጅዳ እንግዲህ ተጠርዞ መምጣትን የመሰለ ነገር መጠረዝ የሚለውን ቃል እንግዲህ አሁን እያወቁ ወጣ ዲፖርት መደረግ ነው፣ ሀገር ተጠርዞ። ይህ ነገር ፊትም ሰምቸዋል፣ የመጽሐፍ ላይ አንዳንድ ቦታ ላይ ጠግሸዋለሁ። እና ምን ተሰማው የዛን ጊዜ የሚለው ነገር ለእኔ ያለ የያዘው የብዞት የመጣው ገንዘብ ትንሽ ነው፣ እናት አባት ቤት ነው። ይህን ስሜት መቼ ተሰምቶች? እየምደነበር ታውቃላችሁ። ከቀይ ሽብር ጊዜ ታስሬ ነበር፣ ተፈትቼ ወደ ቤት ሲሄድ የፖለቲካ ዓላማ የለ ምን የለ ሁሉ ነገር ፈርሷል። እንደገና አባት እናቴ ላይ መውደቅ እንዴ ከብ ነበር መሰላቸ። እያንዳንዷ ምበላት ብርሻ ትሰማኝ ነበር፣ እያንዳንዷ ብርሻ። ምክንያቱም አባቴ ወደ ጡረታ ነው የሚያገኝ ሁለት መቶ ብር ምናምን ነው የሚያገኘው። ሁላችንም ቤት ነበርን፣ ህፃናት ነበርን። ሁላችን ይ ትልቁ የነበርኩት እና እኔ ተመልሼ ከእስር ቤት መጥቼ እዛ ስገባ የቆንኩለት ዓላማ የለም ምን የለም ምን የለም። ባዶነት ተሰምቶኝ እና የታሰብኩበት ዓላማ እንኳ የኢሃፓ ጊዜ ተብሎ በታሪክ ታሪክ ሆኖ ጠበቀኝ። ኔ ስፈታና እዛ ከባድ ነበር ለኔ። ያን ስሜት የእሱን አሁን አውቀዋለሁ ልደት አንሮ ስለማውቀው አውቀዋለሁ። እኔ ውስጥ ገብቼ እንዴት አይነት የእሱ ኑሮ እኔ ስለኖርኩት ምን ይህ ምግብ አቶ መኖር ቤት ስትገባ ምግብ አለመኖር ምናምን እሱ በጣም ከባድ ነው፣ ከባድ የህይወታችን ገጽታ ነው። እዛ ሰፈር የምንኖሩ ሰዎች እናውቀዋለን። በራሴ ባይደርስ ነው ወደ ቤት አውቀዋሉ። በምን አውቀዋሉ፣ ለመጥፋት እሱ እንዳነሳሳውም አውቃለሁ። ለምን ለመጥፋት አሰበ የሚለው ጥያቄ አስባለሁ። ምን ያህል ግን ምን ይሁን በትምህርት መግፋት አይችል ትምህርት ቤቱ ይሄን ያሉ ጎበዞችን ትምህርት ቤት አይደለም፣ ዘመኑ የፈጠረው ትምህርት ቤት ነው። ሰርቶ አይኖር ምንም ነገር የለም። እናቱ ይሞክራሉ፣ ይፈርስባቸዋል፣ ቤት ይፈርስባቸዋል፣ ይታገላሉ፣ ሱቅ ይከፍታሉ፣ እሱ ይፈርስባቸዋል። ህይወት የመጨረሻው አስጠሊታው ማሳበር ጥሎ ሀገር መጥፋት ታላቅ ነው እና በዛ ቢጠፋ አልፈርድበትም። ጀዳ ተጠርሶ ሲመለስ በቃ ታሪኩ አለቀም ነበር። እዚህ ውስጥ ሰዎች የሉም ማለት አለ በያንዳንዱ ችግሩ ላይ እያንዳንዱ ችግር እዚህ ጽፊዋለሁ። እሱም ባነሳው ጊዜ ማለት ግን በእያንዳንዱ ችግር ላይ አንዳንድ መልአኮች ብቅ ይለታል። ግን ሰይጣኖች እነ ክሩቤልን እንዳትረሱ ደግሞ እነ ክሩቤል መጀመሪያ መጥፋት መንገድ ነው ብሎ ያስተማረው ውጩን ዓለም እንትን ያሉ አሉ። እነ ሮቤል ሮቤል አለ ሮቤል አንዱ ሰይጣን ነው ድረግ እንዲሸጥ የሚያደርገው ምን የሚለው ገንዘቡን የጨረሰበት ሴት ፍቅር ምክንያት ገንዘቡን የጨረሰበት እና ማስተዋልን እንራሳቸው በፍቅር አስተማሪነታቸው የምናደንቃቸው ናቸው እና ግን የመጨረሻው የዚህ ልጅ ምንድን ነው? ይወድ የሚለውን ልምጣ ከዛም በግሪክ አድርጎ በቱርክ ግሪክ በፈረንሳይ አድርጎ እዚህ ገባ። እንዴት እንደገባ አጠይቁኝ። እሱ በመላእክ እየተገፋ አንዱ በዚህ እየገፋው፣ አንዱ እንደዚህ፣ አንዱ አይኑን እየሸበበለት ምናምን የፖሊሱን ተቆጣጣሪ የሚከልልለት ሁሉ እንዳለ ነው። ማስበው የማይሆን እኮ ነው የማይሆን ፎቶ ለፓስፖርት ኢሚግሬሽን ሴንተር ገብ ተሰተህ ግባ ብሎ ሲመታል፣ የሚገርም ነው። የሆነ ነገር የሚከላከልለት እዛ ላይ ነው። ያጎቱ ጥንቆላ አውሮፓ ላይ አልሰራም ያሉት። ያጎቱ ጥንቆላ ይሰራ የነበረው አፍሪካ ላይ ና አፍሪካ አውሮፓ ሲገባ እየከሸፈ መጣ። ከዛ መጨረሻ ላይ ዳፍ ላይ እኔ ፍቅር ሰው ኃይለኛ የፍቅር ሰው የአላማም ሰው። መጽሐፉ ላይ የመጨረሻው ገጾች ላይ እናት አባቱን መውደድ፣ እናት አባቱን ማክበር የሚታወቁት አንድ ሊንበረከክናት የሚችለውን ባርቲና እናት አባቱ ቤት ውስጥ ተንበርኩ በጣም እናት አባት ቤትዬ ትዳሬ ታገቢኛለሽ ብሎ መጠየቅን የመሰለ የውጭ ሀገር ዜጋ የሚያመስል ትልቅ ነገር የለም። ለእናቱ ያለውን ክብር፣ ለአባቱ ያለውን ክብር፣ የታታሪነቱ ምልክት ሱላይላ እናት እናትና አባቱ ችግር ውስጥ አለሉ በናትናይል ከችግራቸው ወተዋል። ለዚህ ሁሉ ግን የምትመሰገነው ማርቲና ትመስለኛለች። እሺ፣ እንደምናመሻችሁ እንዲህ አይነት ውጣ ውረድ የበዛበትን ከባድ ነገር በመጽሐፍ ሰንዶ እንዲህ ደግሞ ምርቃት ነው ብሎ ሲጠራን ትልቅ ነገር ነው እና ወንድማችንን እግዚአብሔር ይስጥልን እያል ወደ ተሰጠኝ እሄዳለሁ። ከመጽሐፍ ውስጥ ትንሽ ነገር አነብላችኋለሁ። የባህር ላይ ጉዞ በተለይ በማዕበልና ወጀብ በዝናብና በመብረቅ ሲታጀብ የሰውን አእምሮ ያስጨንቃል። እንደሰማሁት ከሆነ ጀልባዎቹ በማዕበልና ወጀብ ከወዲያ ወዲህ ሲላጉ ከአሁን አሁን በሞትና በህይወት መካከል በመዋለል መንፈሳቸው የሚጨነቅ ስደተኞች ከጀልባ ላይ ዘለው ባህሩ ላይ ይገባሉ። ሞታቸውን ለማፋጠን ይሆን ወይም ህይወታቸውን ለማትረፍ ባላውቅም ቅጽበታዊ ውሳኔ የሚወስኑ ብዙዎች ናቸው። እኔም ሁሉም ሰው በየሃይማኖቱ ሲጸልይ፣ ለቅሶ ጩኸትና ጥርስ ማፏጨት ሲሆን በጭንቀት ላብድ ዘልዬ ከባህሩ ልገባ ዳዳይ ያ አላህ ይለላ! ጌታ ሆይ ነፍሴን አደራ፣ ድንግል ሆይ ከነ ልጅሽ ድረሽልኝ፣ ወይኔ ጌታ ሆይ ስንጠፋ ግድ አይለህ። ሁሉም በየሃይማኖቱ ይጸልይ፣ ያለቅስ፣ ይጮህ፣ ይቆምና ይቀመጥ ጀመር። ጀልባዋ ሚዟኗን እያጣች፣ ሁላችንም እየጮህን፣ የጀልባዋ ሹፌር እየቀጠቀጠን! አንደኛው ልጅ ከጀልባ ውሃ እየቀዳና ወደ ባህሩ እየደፋ መብረቅ በላያችን ላይ እየነደደ ሲኦል እዚያች ጀልባ ባሕር ላይ ሆነ። አሁን ሁላችንም እንደምንሞት እርግጠኛ ሆንኩ። እናም ድምፅ አልባ ልቅሶ ያዘኝ። እምባ ያረገዙት ዐይኖቼ ከረጢታቸው ተቀደደ። እንደ ዥረት ለቀኩት። ስቅስቅ ብያለቀስኩ። ጀልባዋ ወዲያና ወዲህ በተላጋሽ ቁጥር ነፍስና ሥጋዬ እየተላቀቀ ተሰቃየው ቤተሰቦች አሉ። የመሞቴ ነገር እውነት መሆኑን አምኜ ስቀበል በድቅድቁ ጨለማ በባህሩ ማዶ መላው ቤተሰቦቼ ናየኋቸው። የውድ ልጇ የአይኗ ብሌን ነገር የማይሆንላት እናቴ በትምህርት ቤት ጎብዤ በዲፕሎማ ላይ ዲግሪ በዲግሪ ላይ ማስተርስ በማስተርስ ላይ ፒኤችዲ ጭኜ የኔ ጎበዝ ልጅ ብላ ልትኮራብኝ የምትጓጓው ጉሊት ነግዳ ያሳደገችኝ እናቴ፣ ጅብስ ሊበላኝ ሲል እሷን ቀድሞ እንዲበላት ራሷን ከፊት አስቀድማ በጀርባዋ ሸሽጋ የያዘችኝ እናቴ፣ ኩራትና ድምቀት እንድሆንላት የምትፈልገው እናቴ የት እንዳለው አታውቅም። እንዳትቀርበኝ እንዳትቀብረኝ ሬሳ የላትም። ሞቷል፣ እንዳትል መረጃ አይላትም። አንጀቷን በመቀነት እንዳሰረች ነጋ ጠባ ደጃፍ ላይ ተቀምጣ እህ ልጄን እንዳለች፣ እንዬ መጣ ብላ ለማቀፍ እንደ ጓጓች፣ ሰውነቷ ከሰውነት ጎዳና፣ ፀጉሯ ከሽበት ተርታ፣ ነፍሷ ከስቅዝታ መንገድ ወጥታ እህ እንዳለች ስትወጥ ታየኝና እምባዬ እንደ ቦይ ውሃ በጉንጭ ላይ ኩልል እያለ ወረደ አባቴ ሯጭ ሆኜ ስሙን እንዳስጠራለት የሚፈልገው የኔ ጠንበለል የኔ የጥቁር ቸኮሌት የኔ የዋሁ አባቴ አዬ አዬ አዬ እያለ ሲጮህ ይታየኛል የየዋህነት ጥግ የሆነው አባቴ ልጁን አፈር ሳያለብስ አዬ አዬ አዬ ልጄ ብሎ ሳያለቅስ ውስጡ በታመቀ ሐዘን በጥበቃ ስራው ላይ ጭብጥና ኩርምት እንዳለ ሐዘን ውስጥ ውስጡን እንደ ቦረቦረው ሲኖር ታየኝና መሪ ላነባው። እጅግ የምሳሳላቸው መንታ ወንድምና እህቴ በአይኔ ላይ በለቅሶዬ ጭጋግ ውስጥ ታዩኝ። ከሩቅ እያለቀሱ እያዩኝ ነው። ጋሻቸው፣ ልሆን፣ ልደርስላቸው፣ ላበረታታቸው የሚገባኝ መንታዎችን አይናቸውን ሳላየው እንኳንና እናትና አባቴ በሚነግሯቸው እንደወጣ ቀረ እንቆቅልሽ ሲታመሱት አዩኝና ለቅሶ የቀጠለ ከላይ ከላይ ግንፍሌ ግንፍሌ የሚሉ እንባዎቼ አይኖቼን እየሸፈኑት በጀልባዋ ትርምስ በማዕበልና ወደቡ መዋለል ሳልረበሽ ቤተሰቦቼን መሰናበት ጀመሩ። እማ አሉ፣ ለራሴ በሚሰማኝ ድምፅ አንቺ የህይወቴ ኮከብ፣ አንቺ የደስታዬ ምንጭ፣ አንቺ የልቤ ትርታ አሰለፍ፣ አመሰግንሻለሁ፣ አስደስትሻለሁ፣ አሳልፍልሻለሁ ብዬ ሐዘን ላይ ስለጣልኩሽ ይቅርበኝ። አሰለፍዬ ለውለታሽ ባይመጥንም እነሆ የስንብት ቃሌ ባለሽበት ይድረስሽ። ይህ የሞት ስንቅ ይዞ የመጣው አውሎ ነፋስ፣ ይህ ክፉኛ ማዕበል ወድሻለሁ እናት ዓለም ይበልሽ ስንብቴ ያድረስሽ። ስቅስቅ ብዬ እያለከሱ ቤተሰቦቼን እየተሰናበትኩ ነው። ዘንካታው ሸበናው መለሎ ቁመቱን ያወረሰኝ አባቴ ከፊት ለፊቴ የቆመ ያህል እሰናበተው ጀመር። አባቴ ፍቃድህን ሳላገኝ ለወሰድኩት እርምጃ ይቀርበልኝ። ደህናሁን፣ ደህናሁን የኔ ዘንካታ ከዚያ በኋላ የሆነውን ነገር አላውቀውም። ጀልባዋ ሁላችንንም እንደያዘች ባህሩ ላይ ክልብስ ክልብስ ብላ በውሃው ልታስበላን ወደ ላይ እየዘለለች ከውሃው ጋር እየተላተመች ትመለሳለች። አንዳችን በአንዳችን ላይ ተደራርበን በጩኸት በዋይታና በጸሎት መሰል ማልጎምጎም ወደ ባህሩ እየተምዘገዘግን ነው። እኔም ወደ ታች እየተምዘገዘግኩ ያለው ይመስለኛል። እናም እናትና አባቴ እየሮጡ መጥተው ከጀልባዋ ወደ ባህሩ ሲሄድ በአየር ላይ እጆቼን ሳወናጭፍ እየሮጡ መጥተው ከጀልባዋ ወደ ባሕሩ ስሄድ በአየር ላይ እጆቼን ሳወናጭፍ ተባብረው እጆቼን ያዙ። ፍርሃት ያለባቸው እጆቼ ቅቤ ነካው ያህል እያሙለጨለጩ እናትና አባቴ እጆቼን መያዝ አቅጧቸው ይታገሉ ገቡ። እጆቼ እያሟለጩ ከእናትና አባቴ እጆች ተንሸራተው ወደ ባህሩ እየተመዘገዘሁ ያለ የሆነ እጅ ጥብቅ አድርጎ ይዞ በኃይል ወደ ጀልባው ሲስበኝ ከገባሁበት የሰመመን ዓለም ተመንጥቆ የመንቃት ያህል ነቃው። ዐይኖቼ በእምባ ስለተሞሉ አሁንም አጥርቼ ማየት አልቻልኩም። አይዞህ አይዞህ እያለኝ ነው አንድ ድምፅ በጭጋጉ ውስጥ ለማየት ሞከሩ። ታደሰ መሆን አለበት። ስቦ ጀልባው ወለል ላይ ሲያስቀምጠኝ ትዝ ይለኛል። ገና እንደተቀመጡ ጀልባዋ በኃይል ወደ ላይ በከፍታ ተነስታ ስትፈርት ጩኸት ባህሩን ሙሉ መላው። ከተቀመጥኩበት በአየር ላይ ተነስቼ ስፈርት የቂጤ ዋንጫ ወለቀ። ቤተሰቦቼ ሪብሳዬን ያገኙት ሲሆን ሰውነቴ እየዛለ ድክም እያለኝ በተስፋ መቁረጥ ራሱ ወደ ሞት እየሄድኩ እንደሆነ እየታወቀኝ ነው። መንታዎቹን ወንድምና እህቴን በርቀት የማያቸው ይመስለኛል። መንታዎቹ እየራቁ እየራቁ ደህና ሁን በሚል እጃቸውን እያውለበለቡልኝ ሲሄዱና ዓይኔ ተከድኖ ወደ ሞት ሲሄድ ጀልባዋ ወደ ላይ ተነስታ ውሃው ውስጥ ስትጠልቅ እኩል ሆነ እያለ ይቀጥላል። ገጽታቸው አንገቡ አመሰግና አንድ ሰው ነበረ በኒውዮርክ ከተማ እየሰራ ሚኒወርክ ባቂዳ